ሰላም ውድና የተከበራችሁ የአፊትዮ ቤተሰቦች እንዴት ናችሁ? እያላችሁበት ሁላችሁም ሰላሞች በዛ ዘንድ ከወዲሁ እየተመኘው የአፊትዮ ሁሌም እናንተ ተቀዳሚ መርጫ የሆን ዘንድ ከወዲሁ በትህትና ጠይቃለሁ። ሰብስክራይብ ሼር፣ ላይክ፣ ኮመንት በማድረግ ለጓደኞቻችሁ ታጋሩልኝ ዘንድ እንዲሁም ደግሞ ኢትዮጵያውያንና ኤርትራውያን በየትኛውም ዓለም ላይ ያላችሁ እህት ወንድሞቼ እናት አባቶቼ ሁላችሁም በቻላችሁት አቅም እኔ ስደተኛ እህታችሁን ተደግፉን ዘንድ ከወዲሁ በትት እናጠይቃለሁ። ዛሬ እኔ ከእናንተ ጋር ላወራበት የመጣሁት ያው ሚዲያው ላይ በጣም ብዙ ጊዜ ተወርቷል፣ ተነግሯል። ግን እኔ ስላለሁበትና እና እኔን ስለሚከነክነኝ ነገር እስኪ ትንሽ በተለይ ስደት ላይ አረብ ሀገር ላይ እህት ወንድሞቼ እኔ ያለፍኩበትን እንዳያልፉ በማለት ወይም ደግሞ አዲስ የሚመጡ ያሉበት እንኳን አሉ። ግን አዲስ ለሚመጡት ትንሽም ቢሆን ሀሳቤን ማካፈል ፈልጌ ነው እና እባካችሁ ሁላችሁም ሳሰለችሁ ሰብስክራይብ፣ ሼር ላይ ኮመንት በማድረግ ትሰሙኝ ዘንድ ታዳምጡኝ ዘንድ ከወዲሁ በትህትና እጠይቃለሁ። ያ ፊት ይኸው የእናንተ ምርጫ ይሁን። ዛሬ እኔ እህታችሁ ማውራት የምፈልገው ስለ ስደት ነው። እኔ እኔ እህታችሁ ስደት ከወጣሁኝ በትንሹ ወደ ከስድስት ዓመት በላይ ነው። ከስድስት ዓመት በላይ ግን የዛሬ ስድስት ዓመት ስትወጪ ምን አስበሽ ነበር ብትሉኝ ሁሉ ነገር አልጋ ባልጋ፣ ስደት ሲባል ገንዘብ እንዲሁ በቀላሉ የሚገኝ ያንን ገንዘብ ደግሞ ለቤተሰቦቼ የምቀይርበት ራሴ የምቀይርበት የምማርበት ብዙ ብዙ ብዙ ህልሞችን አለሜ በአመትና በሁለት ዓመት ውስጥ አጠናቅቄ ልመለስ የወጣሁ ልጅ ነኝ። ሆኖም ግን ያው አንዳንድ ነገር በቤተሰብም በራስም በብዙ መንገድ ያው ህይወት ትፈትናለችና እየወደኩም እየተነሳው እዚህ ደርሻለሁ። ግን እዚህ ስደርስ ዛሬ ያፊ ምን አለሽ ብትሉኝ እኔ ጤና አለኝ። ዛሬ አንቺ ምን አለሽ ብትሉኝ ቢያንስ በትንሹም ቢሆን ተንገዳግጄ ቤተሰብ አግዣለሁ፣ ወይም ደግሞ ራሴን እያገዝኩ ነው ነው ምላችሁ። ከዛ ውጭ ተቀማጭ ምን አለሽ ብትሉኝ ነገና አስቤ ያጠፋሁት ነገር አለ። ያ ማለት ሀሳቤ ማለት ነው። በነገራችሁ ላይ እኔ ስደት ስወጣ እንደነገርኳችሁ እነዚህም ሁሉ ነገሮች ለሰብ እንጂ እግዚአብሔር ይመስገን በጥሩ ሁኔታ በቤተሰብም ስለወጣሁ ብዙ መንገጫገጭ ቢኖርም፣ በላይፌ ላይ ግን እሰራ ነበር። የምሰራው ገንዘብ ደግሞ አያንሰኝም ነበረ። ስለእውነት ግን ምንድን ነው፣ ዛሬ የማገኘውን ደሞዝ ነገ ማገኘዋለሁ ከነገ ወዲያ ሴባ አደርጋለሁ፣ ዛሬ በዚህ ብደርስ፣ ዛሬ ለእንትና ብደርስ ምናምን እያልኩ አመታቶችን አስቆጥሬ ግን ያው ብዙ ከተቀመጣችሁ ብዙ ነገሮች ከጠፉ በኋላ ትነቃላችሁ። ያንንም እድለኛ ከሆናችሁ ነው። እና እኔ እድለኛ ሆኜ አንድ ያንድ ቀን ስህተት አነቃችኝ ማለት ነው። ያን ምንድን ነው ነገሮችን ለካ እቅድ ሲታቀድ እቅዱ ግብ መታ አልመታ፣ አሁን ዘንድሮ ያቀድኩት የዚህ ዓመት እቅዴ ምን ምን ነበረ ተብሎ መታወስ ነበረበት። እና እኔ እቅዶቼ ለካ እያሸሸው ወደኋላ ወደፊት እያደረግኩኝ አንዱንም ሳልመታው ብዙ ዓመታቶችን አስቆጠረ ያለው። እና ውድ ሰዎች፣ በተለይ አዲስ ወደ አረብ ሀገር የምትመጡ ስደተኛ እህት ወንድሞች ሊሳስቡበት ሀገር ስትወጡ ቤተሰብ መረዳት አለበት። እውነት ነው ስንወጣ ለቤተሰብ ብለን ነው። ግን ከምን እስከምን ነው የሚረዳ ለቤተሰብ ምን ያክል ነው የሚሰጥ የሚለውንም አስቡበት። ምክንያቱም እኛ አረብ ሀገር የምንኖር እህት ወንድሞች ወይም እኛ የምንኖር ስደተኞች በአረብ ሀገር፣ ክፍያ አረብ ሀገር ላይ የምንኖር ቢሆን የመብራት ቢል ቢኖርብን፣ የውሃ ቢል ቢኖርብን፣ የምግብ ምናም ያለባቸው ሰዎች አሉ። ከውጭ ነው የሚሰሩ ሰዎች ግን በኮንትራት እንደዚህ አይነት ነገር ቢኖር ደሞዙ አይደለም፣ ለቤተሰብ ለኛ አይበቃም፣ እኛን አያኖርም። ስለዚህ ምንድነው ልላችሁ የምፈልገው ብዙ ጊዜ የምንሸወደው የዚህን ደሞዝ በኢትዮጵያ ስለምንመተው፣ እዚህ የሚከፈልንን በኢትዮጵያ ስለምንመነዘረው ያችን ምንዛሬ አስበን ቀጻይ አመት እንዲህ እናስተካክላለን ቀጻይ ወር እንዲህ ብለን፣ ግን ቤተሰብ ላይ የሆነ ችግር ሲፈጠር ቅድሚያ የምናስቀድመው እሱ ነው። አታስቀድሙ እያልኩ አይደለም። ግን ለራሳችሁ መኖር አለባችሁ ለራሳችሁ ማወቅ አለባችሁ ለራሳችሁ መማር አለባችሁ። ነገን ስታስቡ ህልም አላችሁ። በእርግጠኝነት ሁሉም ሰው የሆነ ስኬት የሆነ ግብ አለው። ነገ ሰርቼ ይህንን ባገኝ፣ ቤት ብሰራ፣ መኪና ብገዛ፣ እንደዚህ ባደርግ፣ ትዳር ቢኖረኝ ልጅ ቢኖረኝ ተብሎ የራሳችን ሁሉም ሰው እቅድ ያስቀምጣል። እና በአብዛኛው ግን የእነዛን እቅዶች አቅዶ መጦ በስደት ላይ ሳይወልድ እድሜው ያለፈበታል። ቤተሰብ ሲል ቤተሰቡንም አጡ ራሱም ቀርቶ በስደት ላይ ዝም ብሎ የሚኖር ሰው በጣም ብዙ ሰው አይቻለሁ። በጣም ብዙ ማለት ነው። ኢቭን ደግሞ ይሄንን ሁሉ ለቤተሰብ ታግዞ አጋጣሚ የጤና እክል ገጥሟቸው እንኳን ወደ ቤተሰብ ተዋጦላቸው ሄደው ቤተሰብ እስከዛሬ የት ነበርሽ? ምን አትቀምጠሻል? ምን አደረግሽ? በቃ ሄድሽ መጣሽ ነው እንጂ በየወሩ ልጃችን እናርጋለች፣ በችግራችን ጊዜ ደርሳለች የሚል ቤተሰብ የለ። በነገራችን ላይ አንድ አባባል አለ፣ በጣም የሚገርመኝ ማለት ነው ዘጠኝ ድሀ ቤተሰብ ቤተሰብ ዘጠኙን ማግዛለሁ ሲል እሱ አስረኛ ሆነ ይባላል እና አንዳንዴ ምንድን ነው መሰላችሁ እርዳታም ሆነ ለውጥ መጀመሪያ ከኛ መጀመር አለበት ከኛ ያልጀመረ ለውጥ ከኛ ያልጀመረ እርዳታ በፍጹም በፍጹም ለማንም ሰው አይሆንም ይህን ስላችሁ ምንድን ነው እኔ ብዙ እቅዶች ነበሩ ብዙ አላማዎች ነበሩ መማር ፈልጋለሁ መንጃ መቅ ቃድ መውጣት እፈልጋለሁ። የሆነ ቦታ መድረስ እፈልጋለሁ። የሆነ ነገር መግዛት እፈልጋለሁ። ብቻ የሆነ አስቤ የመጣሁትን አንዱንም አላሳካሁት። ግን ያሳካሁት ነገር ምንድን ነው? በዚህ ሁሉ ማጣት ውስጥ ራሴን አላጣሁ። ምክንያቱም እኔ አለው እኔ ያለው ብዬ ስለማስብ ነገን ጠንቅቄ ትናንትና ያጠፋሁትን በነገ ወይም በዛሬ እንደምክሰው አውቃለሁ፣ እንደማስተካክሉ አውቃለሁ። እያደረኩትም ስለሆነ ማለት ነው እና ብዙ እህቶቼ ወንድሞቼ፣ በተለይ በስደት ያላችሁ ገንዘባችሁን ያዙ። ገንዘብ ቤተሰብ ነው። ገንዘብ ጓደኛ ነው። ገንዘብ ጥላ ነው። ገንዘብ ስትይዙ ጥላችሁ እንደሚከተላችሁ ሁሉ ገንዘባችሁ ይከተላችኋል። በነገራችን ላይ ገንዘብ ሲኖራችሁ ጓደኛ አላችሁ። ገንዘብ ሲኖራችሁ ቤተሰብ አላችሁ። ገንዘብ ከሌለ ቤተሰብም አይፈልግም ጓደኛም አይፈልግም። ገንዘብ ከሌለ ጥላም አይኖርም። ስለዚህ እኔ ዛሬ ማስተላለፍ የምፈልገው በስደት ለምትገኙ ለምትመጡ አዲስ ልትመጡ ላሰባችሁ እህቶቼ በአጠቃላይ ከሀገር ቤት ስትወጡ በጣም ብዙ ሚዲያዎች አውርተውታል። ሶሻል ሚዲያ በደንብ በዚህ ጉዳይ አውርቷል። ግን ዛሬ እኔ ማውራት ስላለብኝ እኔ መናገር ስላለብኝ ቦታው ላይ ስላሳለፍኩት እኔ ለምን የሚቆጨኝን ቁጭቴን አላጋራም ብዬ ነው የመጣሁት እና ብትችሉ በቅድሚያ አረብ ሀገር ስትመጡ ለራሳችሁ ሆኑ። ከዛ ለመማር ሞክሩ፣ ኮርሶችን ለመውሰድ ሞክሩ። ኮርስ ለምሳሌ ብትወስዱ በወር ደመወዛችሁ ወይም በሁለት ወር ደመወዛችሁ ኮርስ ብትወስዱ የኦንላይን ኮርስ አይበለው፣ ከአሰሪዎቻችሁ ጋር እንኳን ባትስማሙ ወጣችሁ የመስራት ትደላላችሁ። ብትወጡ ባለሙያ ናችሁ፣ የሆነ ነገር ታውቃላችሁ፣ ስለምትጠየቁት ነገር ልበ ሙሉ ናችሁ፣ መልሳችሁ፣ የትም ቦታ መቀጠር ትችላላችሁ። ግን ምንም ካልታወቀ ብዙ ጊዜ አረብ ሀገር ላይ እኔን የሚገርመው የምንድን ነው ለሴቶች ሰው ቤት ብቻ ነው፣ በቃ ሰው ቤት ስራ ብቻ ነው ብለን የምናስበው፣ ወንዶች ደግሞ ሹፍርና ወይም ጥበቃ ተብሎ የሚታሰቡ፣ ግን እንደዚያ አይደለም። እንደ የትኛውም አውሮፓ ሀገራት አረብ ሀገር ላይ ተምረን የራሳችን ነገር መያዝ እንችላለን። ምክንያቱም እድሉ አለ። እድል የገጠማቸው ደግሞ አንዳንድ ልጆች ማዳሞቻቸው መልካም የሆኑ ሰዎች ተምረው ያስተምሯቸዋል። የሚፈልጉትን መንጃ ፍቃድ ይሁን ኮርስ ይሁን ያስተምሯቸዋል በፍቃደኝነት። አንዳንድ ማዳሞች ሰራተኞቻቸው እንዲማሩ ይፈልጋሉ፣ ያግዛሉ። ይሄን እድል አግኝተው ደግሞ ዛሬ ላይ ወጣው የሚሰሩ ጥሩ ላይ ያሉ በጣም ብዙዎች አሉ። ግን በዛው ልክ ደግሞ በዛው ልክ ከዘጠና ፐርሰንት በላይ የሚሆነው ደግሞ አሁንም ቤተሰብ ለቤተሰብ ለጓደኛ ለዘመድ ምናምን እያለ ዋልሎ የቀረ ነው። እና ፕሊስ በተለይ ሴቶች እህቶች የተጠቀሙበት እድላችሁን በፍጹም እድሜያችሁን አታቃጥሩ። በስደት ነገ ነገ እያላችሁ ሳትወልዱ ህይወት ሳይኖራችሁ እንዲሁ የሰው ቤት የሰው ቤት ለሰው ቤት ለሰው ቤት የሰው ቤት ለሰው ቤት እያልን የኛን እንግልት የኛን እንቅልፍ ማጣት የኛን ድካም የሚረዳ ማንም የለም። ከራስሽ በላይ ማንም የአንቺን ገንዘብ የአንቺን ድካም ከቁብ ቆጥሮ እስኪ ስትመጣ ነገር ጥዋት እንደዚህ ቢሆንስ እንዲህ ብናደርግላትስ ብሎ የአንቺን ህልም የሚያሳካ የለም ከራስሽ። ስለዚህ ፕሊስ ሁላችሁም በቻላችሁት መጠን በጣም ጎበዙ ናችሁ። ለራሳችሁ ለመኖር እናንተ ስትኖሩ፣ እናንተ ስኬታማ ስትሆኑ ሌሎችን መርዳት ይችላል። አሁንም መርዳት ትችላላችሁ፣ ግን በየቀን ጊዜው አይደለም፣ በየወሩ አይደለም። የሆነ በዓላት ሲሆን፣ አስቸጋሪ ጊዜ ሲመጣ፣ ድካም ሲመጣ፣ ህመም ሲኖር ምናምን ተጋገዙ። ከዛ ውጭ ግን ከወር እስከ ወር ቁጭ ብሎ ወይም ተኝቶ እየተነሳ ወይም እንደፈለጉ እየሆኑ ለእነሱ ገንዘብን አሳልፎ መስጠት፣ ላቤ ሆይ አልወድህም፣ ድካሜ ሆይ ችግር የለብኝም አድክም፣ እነሱ ይኑሩ፣ እኔ እንዲህ እንዳልኩ ልኑር እያላችሁ በራሳችሁ ላይ የፈረዳል ነገ ነገ ወዲያ ብታማሩ ምንም አዲስ ነገር አይመጣም በህይወታችሁ ምክንያቱም በራሳችሁ ጊዜ የሰራችሁት ስራ ስለሆነ ይሄን የምላችሁ ቁጭት ነው የብዙ ሰው የእኔ አይደለም የብዙ እህቶቼ ቁጭት ነው የብዙ እህቶቼ አለመንቃት ውጤት ነው ይሄን የምነግራችሁ እና እናንተ ደግሞ እንድትነቁ በተለይ አዲሶች የምትመጡት ነቅታችሁ አላማችሁን ግባችሁን በወሰናችሁት ጊዜ መታ አድርጋችሁት እንድትመለሱ ካልሆነ ስደት አረብ ሀገር አይለቅም። እድሜን ያጣጥላል፣ ህይወትን ያበላሻል። ብዙ ነገር አለው። ወይኔ ብቻ ነው የሚቀር። ብዙዎች እኮ ሱስ ውስጥ ተዘፍቆ አይተናል። ብዙዎች አልሆነ ቦታ ውስጥ እኮ ገብተው ቀርተዋል። ብዙዎች ሀገር ቤት መግባት አቀቷቸው ቤተሰብ እንደሌላቸው ስማቸውን ቀይሮ እኮ በስደት እየኖሩ እናውቃለን። እንደዚህ አይነት እድል እንዳይገጥማችሁ ሁላችሁም ጥንቃቄ አድርጉ ለህይወታችሁ ብዬ እላለሁ። ይህን የምላችሁ የእኔ ለእኔ የሚል ነው እና አሁንም ላስታውሳችሁ ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሁላችሁም በቻላችሁት አቅም ሰብስክራይብ ሼር፣ ላይክ አድርጉልኝ፣ ኮመንት ስጡኝ፣ አበረታቱኝ። ስደተኛታችሁ ነኝ። ዛሬ ያው ስለ ስደት ትንሽ ነገር ነው ትንሽ ብያችኋለሁ። ብዙሃኑ ብዙ ነገር ብሏን ግን እኔ የተሰማኝን ነገር አጋርቻችኋለሁ። ከተመቻችሁ ላይክ አድርጉልኝ፣ ሰብስክራይብ ማስደርጉኝ። ስለምታደርጉልኝ መልካም እና ቅን ትብብር ከልብ አመሰግናለሁ። ቅኖች እድሜያችሁ፣ ጤናችሁ ይስጣችሁ። እወዳችኋለሁ። በቀጣይ በአዲስ ቪዲዮ እንገናኛለን። አመሰግናለሁ። መልካም ጊዜ